ዛሬ እንግዲህ የምናየው በፕራግ ውስጥ በውስጡ ለውስጥ ባለው ባቡር ሳይሆን እንደኛ ሀገር የላይት ትሬን የሚባለው እነሱ ግን ትራም ትራምባይ ይሉታል። ትራምባይ ይባላል። እኛ ጋ የቀላል ባቡር እንደሚባለው ነው እና የነሱ የባቡር እንትን እንደዚህ ይመስላል። ከለሩ ማለት ነው። ይህንን ነው የሚመስለው። በቃ አገር ሁሉ በእንደዚህ የተሳሰረ ነው። ከዚህ ፊት እንትን ያልኩትን ካያችሁት፣ ያነሳሁትን እንትን ካያችሁት፣ በዚህ መልኩ መሆን አለበት፣ ሀገራችንም ብዬ ተናግር ያለው። ያ ማለት እንዴት ነው? የውስጥ ለውስጥ አላቸው። አሁን ለምሳሌ እዚህ ሀገር በምናይበት ሰዓት በየቦታው ልክ እንደ ሸረሪት ድር የተያያዘ ነው። የዚህ የቀላል ባቡሮ የቀላል ባቡሮ ማለት ነው። ሸረሪት ከተለያየ መንገድ አሁን እንግዲህ የምታዩት እንደዚሁ እኛ ሀገር ብቻ አይደለም። መንገዱ እንደዚህ አካፍሎት ያለው ማለት ነው። ኤቭር ዌር እዚህ ፕራግ ውስጥ በዚህ መልኩ የተሰራ ነው። በዚህ መልኩ የተሰራ ነው። ኤቭሪ ዌር በቃ የሌለበት ቦታ የለም። እንደዚህ አካፍሎት መንገዱም ሰዎችን እያገለገለ ይገኛል። በኤሌክትሪክ ነው የሚሰራው። አሁን የኛው ደግሞ ዘመናዊው ነው እና የአሮጌውም አላቸው። ዘመናዊውም ትሬን አላቸው። እና ትራንስፖርታቸው በሙሉ ብዙ ቤንዚን አያስፈልጋቸውም። በየቦታው በዚህ መልኩ የተሰራ ስለሆነ በጣም በቃ ደስ በሚል ሁኔታ እንትን ይላል ማለት ነው። ሰው ካለምንም ችግር እንዳለ ቱሪስቱም የሀገሬውም ሰው በዚህ መልኩ በትራሙ ይጓጓዛል ማለት ነው እና እንግዲህ ተመልከቱ። እና በሀገራችን አሁን በእርግጥ አንዳንድ ነገሮች በኮሪደር ልማቱ እየተሰራ ያለ ነገር አለ፣ ጥሩ ነው። ግን መናፈሻውም እንዳለ ሆኖ በዚህ መልኩ መተሳሰር አለበት። እኔ ሁል ጊዜ እንትን ብለው ተጨማሪ አሁን ያለችን አንድ ብርቅዬ እንትን ብቻ ነች። ብርቅዬ የሆነች የኤሌክትሪክ ባቡር ነው ያለችን። ያ መሆን ያ በቂ አይደለም፣ በቂ አይደለም። ምክንያቱም ተጨማሪ ብዙ እንደዚህ አይነት ሁሉንም መስመር የሚያቃ። አሁን ውስጡ ገብቼ ተሳፍሬ አሳያቸዋለሁ እንዴት አይነት እንደሆነ ማለት ነው። ዘጠኝ ቁጥርን እየጠበኩኝ ነው። እንደ ጉድ ነው የሚመጣው ማለት ነው። ባቡሩ የአሮጌው የድሮ አይነት፣ የአዲሱም አይነት ሁሉም ይመጣ። አሁን እዛ ጋ ይታያቸዋል። ለምሳሌ እዛ ጋ በሌላ በኩል ጠምዝዞ እየሄደ ነው። ታያቸዋል። ጠምዞ እየሄደ ነው በሌላ በኩል ማለት ወደዛ፣ ወደ ግራ፣ ወደ ቀኝ ይገባል። በዛ መስሙር የማይሄድበት የለም። እንደ ተከታትሎ ነው የሚመጣው በተለያየ አይነት መልኩ። ያሁን እነዚህ የድሮዎቹ አይነት። ይሄኛው ዘመናዊ ነው። የኛው ዘመናዊ ትሬን ነው ። ይሄኛው ዘመናዊ ላይት ትሬን ነው። ይሄኛው ማለት ነው ላይት ትሬን። ያሁላችሁ አሁንም እየመጣ ነው። በሰከንድ ውስጥ ነው፣ በደቂቃው ሳይሆን በየሰከንዱ ነው የሚመጣ። ወደ ተለያየ መስመር ነው የሚሄደው ማለት ነው። አያቸው እንዴት እንዴት እንደ ትራንስፖርቱን እንደሚያሳልጡት በላይ ነው ያለው። በውስጥም ያለውን አሳያቸዋለሁ። በውስጥም አሉ የውስጥ ትሬኖች አሉ፣ እነሱን ማሳያቸው አሉ። ይሄኛው ግን ይህንን ይመስላል እና ተመልከቱ። በዛ መልኩ ነው። አንዳንድ ሰዎች ምን ያደርጋል የኤሌክትሪክ ትሬን ምናምን መኪና ብቻ ሄድ የሚሉ አሉ። ምን አይነት ኋላ ቀር ሰዎች እንደሆኑ አይገባኝም። ወይ ደግሞ መጥተው በተለያዩ ሀገር ውስጥ ያላዩ እና በቃ አሁን ኮሪደር ልማቱ ጥሩ ነው፣ ግን ኮሪደር ልማቱ መናፈሻ ከመስራት የመኪና መንገድ ከመስራት አልፎ እንደዚህ በእንደዚህ በመሰሉ አንደኛ በኤሌክትሪክ ነው የሚሰሩት፣ አይታችሁታል። አሁን በኤሌክትሪክ ነው የሚሰራው። እንደዚህ በኤሌክትሪክ የሚሰራ እና ብዙ ቤንዚን የማይወስድ ጋዝ የማይፈልግ። እኛ ደግሞ በአሁኑ ሰዓት የዳሴ ጉድብ አለ ብዙ ብዙ ገና በፀሐይ በፀሐይ የምናገኘው የኤሌክትሪክ ፓወር ይኖራል። በፀሐይ የሚገኝ ኤሌክትሪክ ፓወር ይኖራል እንደገና ንፋስ እንደዛ እያለ አሁን ካለንበት ምናልባት አሁን 30 ወንደዚህ ጊጋቢት ምናምን ይሆናል ያለን፣ ጊጋዋት ይቅርታ ምናምን ይሆናል ያለን። ከዛ በላይ ወደ መቶ ወደ 200 300 ጊጋዋት ያለው ፓወር ወደፊት ይኖረናል። ያን ጊዜ በእንደዚህ እንደዚህ እንትን ከተጠቀመ በቃ በጣም ይጠቅማል ማለት ነው። በጣም ይጠቅመናል። ብዙ ወጪ የማያስፈልገንም ብዙ መኪና መንዳት የማያስፈልገን። አሁን እዚህ ሰው ይታችኋል። መኪና አይፈልግም ምን ያደርግለታል መኪና? እንደዚህ በህዝቡ ወደ ተለያየ መስመር በዚህ መልኩ ይሄዳል ማለት ነው ወደ ተለያየ መስመር በዚህ መልኩ ይሄዳል ማለት ነው። ያው እንግዲህ እንዳሳዩዋችሁ በየ በየደቂቃው በየእንትኑ ነው የሚመጣው፣ እንትኑ ባቡሩ በየደቂቃው በየ ሰከንዱ ደቂቃማ ብዙ ነው፣ በየሰከንዱ ነው። በተለያየ አይነት መስመር የሚሄድ በየሰከንዱ የሚመጣ ባቡር ነው ያለን ማለት ነው። ይህንን ይመስላል እና በጣም ደስ ይላል። እውነቴን ነው የምለው እኔ በሮፕ ውስጥ ካሉት እንትኖች ሁሉ ብዙ ቦታ ይቻለሁኝ፣ ግን በእነዚህ በጣም ሄደዋል። በጣም በጣም በትራንስፖርት በሰዎች አስተሳሰብ በጣም እየገሰገሱ ነው አሁን የቱሪዝሙ ከዚህ ፊት እንዳሳየችው እንደ ጉድ ነው እየጨመረ እየጨመረ እየጨመረ ሆቴል ከሚይዘው በላይ ሆኗል ማለት ነው እንግዲህ አሁን እችኛን ይዤ እሄዳለሁ አሳያቸዋለሁ ዘጠኝ ቁጥር ነች አሁን ይዛት ሄደው ዘጠኝ ቁጥር ትባላለች ሶዞፋ ስቲ ይላል የሚሄድበት አካባቢ እችኛን ይዜ እንሄዳለን እናሳያቸዋለሁ ውስጡ ምን እንደሚመስል

እንደ ተመጣጣን ገብቻለሁ። አሁን ይሄ ወደ የምፈልግበት አካባቢ ነው የሚሄደው። በዚህ ጋርም ሌላ ትሬን እዚህ ጋር ይታያችኋል። ሌላ ትሬን ይመጣል እንደዚህ። ይሄኛው ትግ የድሮው ነው። የድሮውና ከአዲሱ ጋር አዳክለውታል። በየቦታው እንደ ሸረሪት ድር ነው የተያያዘው ማለት ነው። እንደ ሸረሪት ድር ይተያይዟል ትሬኑ ማለት ነው። በጣም የሚገርም በጣም በጣም በጣም ደስ በሚል ሁኔታ ነው ያደጉት። በጣም በሚደር ሁኔታ ያለውን ከተማው ጽፋት የከተማው ተመልክት እነዚህ በብዛት ፕራግ ውስጥ የምናየው የድሮ ቤቶች ሆኖ ግን በጣም ጠንካሮች፣ በጣም ደስ የሚያምሩ ናቸው። ይታደሳሉ እና በጽናት የተያዙ ናቸው። ግን በብዛት የምናየው ድሮ ሲስተም የተሰሩ ናቸው። በእርግጥ ዘመናዊ ቤቶችም በብዛት እየተሰሩ ነው፣ አሁን አሉ። ግን በዚህ በተለይ ወደ ስታሮ ሜስካ ባ አሮቄ አሮቄው አካባቢ ላይ በዚህ መልኩ እየተሰሩ ነው ያሉት ማለት ነው። አሁን አንድ ስቴሽን ሄጃ ያለው እስቲ ወርጄ ደግሞ

ሰላም የደረስ ነው። ናሮድ ሚፋት ይባላል። እዛ ውርቼ ያለው ሁኔታ ለማየት ሞክራለን። አሁን ከእንትን ውስጥ ወርጃ አለው፣ ከአውቶቡስ ውስጥ ወርጃ አለው። ትሬኑ ማለት ነው። ትሬኑ ይህን ይመስላል ተመልከቱ። አበዛዙ በጣም በጣም የሚገርም በጣም ብዛቱ፣ በጣም የሚገርም ሰው ሁሉ። አብዛኛው ህዝብ የሚሄደው በዚህ በላይት ትሬኑ ነው ማለት ነው። እንደ በቃ በየቦታው ነው በየቦታው እንዲሁም ለመንገዱ የተሰጠውን ጥበት ተመልከቱ። መንገዱ የእግረኛው መንገዱ በጣም ሰፊ ነው። የእግረኛው መንገዱ ሰፊ ነው እና እንትኑ ደግሞ የመኪና መንገዱን ጠበብ አድርገው ነው የሰሩት። ምክንያቱም ይህኛው በተለይ የላይት ትሬኑ የቀላል ባቡሩ በጣም አስፈላጊ ነው። በጣም አስፈላጊ ነው ስለሆነ በየቦታው ከፍተኛ ቦታ ነው የሚሰጠው። ከፍተኛ ግምትና ከፍተኛ ቦታ ነው የሚሰጠው ማለት ነው። ያ ስለሆነ በቃ ሰው መኪና ብዙም አያስፈልገውም። እኔ እንደዚህ አይነት የትራንስፖርት ቦታ ባለበት እንትን ሀገር ላይ መኪና ለምን ያደርግልኛል? መኪና አልገዛም። ምክንያቱም በቂ በቃ በቂ ትራንስፖርት በታች በላይ እያለ በቂ የሆነ ትራንስፖርት መጓጓዣ አለ ማለት ነው። ስለዚህ በቃ በጣም ደስ ይላል። በጣም እና እንደዛ የኛም ሀገራችን እንደዛ ነው ሆን አሁን ለምሳሌ ጥሩ ነው ጅምሩ በሀገራችን አሁን ይሄ በተለይ የመኪና መንገድ የመኪና መንገድና የእግረኛ መንገድ መሰራቱ ጥሩ ሆኖ ሳለ ግን ያለችን ያ ከስንት ከሰላሳ ዓመት የተሰራች አንድ የላይት ትሬን መስመር ነች። ያ እዛ ላይ ነው መስራት ያለበት መሰራት ያለበት እየገምታለሁ። መንግስት የትራንስፖርቱን ለማቃለል ችግር ለማቃለል ካስፈለገ ብዙ ወጪ ማውጣት ሳያስፈልግብን ብዙ ሰዎችን ማጓጓዝ ካስፈለገ በሚቀጥለው እንትን ላይ አሁን መናፈሻው ምናምኑ እሱ ላይ ትንሽ ረገብ አድርጎ እንደዚህ አይነት ነገሮች ላይ መታሰብ አለበት። መጀመር ባይቻል እንኳ፣ በእርግጥ ወጪው ከባድ ነው ይገባኛል። ቀላል ወጪ አይደለም የሚያስወጣው ግን ለአንድ ሀገር ለአንድ ከተማ በቃ ስትንፋስ ማለት ነው። ስትንፋስ ስልጣኔ ማለት እንዲህ አይነት ነገሮች ሲሰሩ ነው። በእርግጥ እኔ ኮሪደር ልማቱን ማለት አይደለም፣ ግን በዚህ በዚህ ነገር ላይ መሰራት መቻል አለበት ማለት ነው። በዚህ የላይት ትሬን ብዙ ጊዜ የምናገረው ምንድን ነው እንደ ሸረሪት ድር እንደ ሸረሪት ድር ከተማ ውስጥ መገናኘት አለበት። በአንዱ ይሄ ያለው ከአያት ምናምን እስከ መርካቶ ምናምን ምናምን ይሄ ያለው በቂ አይደለም። አንድ ብቻ እሱ አንድ ለእናቱ መሆን የለበትም፣ መጨመር አለበት። አንድ ለእናቱ ይበቃል። በዛ ላይ መንግስት አስቦ እንዲሰራ ማሳሰብ ፈልጋለሁ ማለት ነው። ያንን ስናይ ያው እንግዲህ በእርግጥ ቀላል ነገር አይደለም። እንደተናገርኩት ብዙ ልክ አሁን ይሄ ኮሪደር ልማቱ እንደምንሰራው ቀላል አይሆንም። በጣም የውጭ ምንዛሪ ይጠይቃል። በጣም ብዙ የሆነ የውጭ ምንዛሪ ይጠይቃል። ምክንያቱም የባቡር ሐዲዱ መስመሩ ሲዘረጋ አሁን በደንብ ደግሞ ተጠንቶ መሆን አለበት። የሚዘረጋው መስመር በደንብ መጠናት መቻል አለበት፣ ተጠንቶ አንደርግራንድ አሁን ደግሞ አንደርግራንዱን ደግሞ አሳያችኋለሁ፣ ትገረማላችሁ። አንደርግራንዱ ደግሞ እዚህ ሀገር እኔ ብዙ አውሮፓ ሀገሮች ውስጥ አይቻል። እነዚህ ግን የተለየ ነው። በጣም የተለየ ነው። በጣም በጣም በጣም በጣም የተለየ ነው። ምን ብዬ ልንገራችሁ፣ በጣም ውስብስብ ነው። ውስጥ ለውስጥ ከአንደኛው ወረድ ስትል እንደገና ደረጃ ሌላ ሁለተኛ ፎቅ ፎቅ ሶስተኛ ፎቅ ምድር ውስጥ ማለት ነው። የሰማይ ሁለተኛና ሶስተኛ ፎቅ ማለት አይደለም፣ በምድር ውስጥ አንደኛ ፎቅ ሁለተኛ ሶ ሁለተኛ ሶስተኛ የተባለ ከአንደኛው ኤቢሲ ብለው ከፋፍለውት ማለት ነው። ኤቢሲ ብለው ከፋፍለውት ትራንስፈር የምታደርጉበት ከአንዱ ወደ አንዱ ጋር ምስሳልፎ ደግሞ ከአንደኛው ፍሎር ወደ ታችኛው ፍሎር ትወርዳላችሁ። እንደዛ እንደያለ ከአንዱ ቦታ ወደ አንዱ ቦታ ትራንስፈር የምታደርጉ በቀጥታ የምትሄዱበት፣ በጣም በተጠና ሁኔታ በተጠና ሁኔታ ተዘጋጅቶ ሰው በምድርም በሰማይም በቃ መጓጓዣው የሰጠ ነው ማለት ነው። ምን በጣም የሚያስቀና ነው እና ለሀገር የምመኘው እንደዛ አይነት ለዚህ ነው እንዲህ አይነቱን ነገር ማሳየት የምፈልገው በጣም አስፈላጊ በመሆኑ ማለት ነው። አሁን ወደ ውስጥ ገባና የእንትኑን ካሳየኋቸው ትሬኑን ካሳየኋቸው በኋላ የውስጥ ትሬኑን ካሳየኋቸው በኋላ ለዛሬ ያለውን ሁኔታ አቆማለሁ ማለት ነው። እና በጣም ደስ ይላል እንደዛ አይነት ሁኔታዎችን ማየት እና ትምህርት ነው። ለሀገራችንም ትምህርት ነው እና ለመንግስታችንም በጣም ላለው ወደፊት፣ እንግዲህ ብዙ ነገሮች መስራት እንፈልጋለን። አሁን ይህንን በኮሪደር ልማቱ ጥሩ ለእንደዚህ አይነት ቦታዎችን ለማግኘት ጥሩ አጋጣሚ ነው። አሁን ቤቶች በሚፈርሱበት ሰዓት እንደዚህ ሰፋ ያሉ ቦታዎችን ለትሬኖቹ አሁን እነዚያ እንኳን ባላቸው ላይ ነው። በመኪናው መንገድ ላይ ነው አብዛኛው መኪናውም ይሄድበታል። እዚህ ጋር ተመልከቱት። አሁን እዛ ይታያችኋል ሀዲድ ነው። አሁን ለምሳሌ የሁላችሁ እዚ ጋ አሁን ይሄኛው የድሮው ላይት ትሬን ነው። የድሮው ላይት ትሬን ነው፣ እንደዚህ ይሄዳል። እንደገና ደግሞ መኪናውን በዛው ላይ ያልፋል ማለት ነው። ግን በስነስርዓት ነው ስነስርአቱም ይዞ ነው ሁሉም ሄደው ማለት ነው። አያችሁት፣ እንደዚህ ትሬኑ ያልፋል፣ እንደገና ደግሞ መኪናም ያልፋል፣ እግረኛም እንደዚህ ተጠንቅቆ ያልፋል ማለት ነው። ያ ግን እኛ ጋር ዝም ብሎ የሚገባው እንትን ሁሉ መሰልጠን መቻል አለበት። እንደዛ የግድ ካልሰለጠነ ከባድ ነው አደጋ እነሱ ጋር። እዚህ ግን ስልጣኔ አለ። ሁሉም ተጠንቅቆ ነው እንትን የሚለው ላይ እንትን መብራቶች አሉ። ትሬኑ መቆም መቆም ሲፈልግ ነጭ ቢጫ ከለር ያለው እንደማይነስ እንደመቀነስ ይሆንና ቀጥ ይላል እንዳይል ባቡሩ ሲፈቀደለት ቀጥ ብሎ ይቆማል ማለት ነው። እንትን መብራቱ ማለት ነው። ያን ጊዜ ላይ ትሬን ይሄዳል። አሁን ወደ እንትኑ እንገባለን። አሁን ይሄ የምድር ቲስኮ የሚባለው የአንደርግራውንድ የሆነውን ትሬን ውስጥ ነው የምንገባው ማለት ነው መሰለኝ። እዚህ ጋ ያለው ትሬን ነው አይደለም። ያኛው ትሬን አይመስል ይቅርታ የትሬኑቱን መንገዱ እንደዛ ስለሆነ ተሳስቼ ነው። ግዴቶ ሜትሮ ሜትሮ፣ ግዴቶ ሜትሮ ሜትሮ ነው የሚሉት። እና ሜትሮ የአንደርግራውንድ ትሬኑ ይሄ ሱቅ ነው እንትን መስሎኝ ነው። አንደርግራውንድ ያለ ሱቅ ነው እዚህ አሁን ልንገባበት የነበረው እና ጠምዝዘ በዛ ጋ ሄዳለች። ጠምዝዤ ወደ ሜትሮ ጓዛለሁ ማለት ነው። እና እኔ ከዚህ በፊት ከነበርኩበት በጣም ተሻሽሏል። እንግዲህ እኔ እንደነገርኳችሁ እዚህ ሀገር ተምሬያለሁ ብያቸዋለሁ። ግን ብዙ ለውጥ እየሆነ ብዙ ብዙ ብዙ ብዙ ለውጥ አለ። ተመልከቱ፣ አሁን ዘመናዊ ላይ ትሬን እዚህ ላይ መኪናዎችም ይሄዳሉ። መኪና በዚህም ላይ ይሄዳል ባቡሩም ይሄዳል ማለት ነው። ይህን መኪና መሄድ ይችላል ባቡሩም መሄድ ይችላል። እንግዲህ ለሀገራችን ለዚህ ነው ላይክ ሰብስክራይብ አድርጎ ብለው ትምህርት ነው ለሀገራችን እና ይህን አይተው ከዚህ ጥሩ ጥሩ ነገሮችን ከዓለም መውሰድ በጣም ጥሩ ነው። ተመልከቱ፣ አሁን ይህ ኮብልስቶን በጣም ጥሩ ተደርጎ የተነጠፈ ነው። በኮብልስቶን ደግሞ እንደ ሀገራችን የሚሰምጥ አይደለም አሸዋ ይደለደልና በደንብ የሚሰራ ነው እንደተናገርኩት ማለት ነው። ከዛ እንዳለ ህዝቡ የሚጓጓዘው በዛ ነው እና በዚህ ላይ መኪና ይሄዳል፣ ባቡሩም ይሄዳል። ሁለቱም በአንድ ላይ ባይኖት ኢትዮጵያ ውስጥስ እንደዛ ማየው ያችሁት አሁን በዚህ ላይ መኪናም ይመጣል መኪናም ይጓጓዛል እንትኑን ጠብቆ ማለት ነው። ልክ እንደ ከመኪናውም ጋር አብሮ ላይ ትሬኑ ይሄዳል ማለት ነው። ታያቸው። እዛ ጋር ለምሳሌ መኪናው እየሄደ ነው። የግድ ባቡሩ ብቻ አይደለም ማለት ነው። ታያቸው። እና አብዛኛው ህዝብ የሚጠቀመው እንደዚህ ህዝብ ማመላለሻዎችን ነው። በቂ ስለ ከበቂ በላይ ስላለ፣ አሁን ኦኬ ሜትሮ የሚሉትን ይሄ አንደርግራውንድ ትሬን ደረስን። አንደርግራውንድ ትሬኑ እና እንትኑ ይለያያል። የኛ ህዝብ ደግሞ ማወቅ ያለበት አሁን ናሮድኒ ትርሺድ አይላ አንደርግራውንድ ትሬን ከላይት ትሬኑ ይፈጥናል። ምክንያቱም ሜትሮ አንደርግራውንድ ትሬኑ በእንትን ነው የሚሄደው ፍጥነት ነው ፍጥነት አለው። ምክንያቱም ምንም የሚያግደው ነገር ስለሌለ ማለት ነው። ምንም የሚያግደው ነገር ስለሌለ በፍጥነት ነው የሚሄደው። ስለዚህ የግድ ፈጣን ነው ማለት ነው። ምንም አይነት ችግር የለም። አሁን አንደርግራውንድ እየገባ ነው። ላሳያችሁ እንዴት እንደሆነ የአንደርግራውንድ እና ልዩነቱን ማለት ነው። አንደርግራውንድ ያሁን ዛሬ የገዛው የቀን የቀን ሃያ አራት ሰዓት የሚያገለግል ትኬት ስለገዛው ሌላ መግዛት አያስፈልገኝም ግን የሌለው ሰው እዚህ ጋ እንደዚህ ቢጫው ላይ እዚህ ውስጥ ትከቱታላችሁ። ከዛ ቀኑና ሰዓቱን ይነግራቸዋል ማለት ነው። ቲኬቱን ታስመታላችሁ ማለት ነው። አስመታችሁ ነው እንትን የምትሉት። አሁን ተመልከቱ እንግዲህ ቁልቁለት ተመልከቱ፣ ምን ያክል ርቀት እንዳለ አያችሁት። ይሄ አሁን የሚታየው ቁልቁል ገና ወደ ውስጥ እየገባሁኝ ነው ማለት ነው። እኔ ወደምፈልገው መስመር ለመሄድ መጀመሪያ ሁሉን ካሳያችሁ ካሳየኋችሁ በኋላ እኔ ወደምፈልገው መንገድ ሄዳለሁ እና በየቦታውን ያለው ማለት ነው ይሄ አንደርግራውንድ የሜትሮ አንደኛ የላይት ትሬኑን አሳይቻችኋለሁ፣ ምን እንደሚመስል አሁንኛው። ደግሞ አንደርግራውንድ ትሬን ይባላል። የውስጥ ለውስጥ መጓጓዣ ማለት ነው እና ፈጣን ነው። ከዚህ ከላይት ትሬኑ ይፈጥናል። እና በፓወሩም ያለው ምትን ጉልበት የፈረሱ ጉልበቱ የአንደርግራውንድ ትሬኑ ይለያል ማለት ነው። እና ይህንን ይመስላል እንግዲህ ተመልከቱ። ገና ወርጄ ወርጄ አጨረስኩ ማለት ነው። ገና ወደ ታች ወደ ታች ገና ብዙ ገና ብዙ ይሄዳሉ። ግማሽ ወደ ላይ ይሄዳል፣ ግማሻችን ወደ ላይ እና እርግጥ፣ የኤሌክትሪክ ፓወር በጣም ያስፈልገናል። በጣም ሞር አሁን ያለችን ሀምሳ ጊጋዋት እንኳን የማይሞላው ገና ገና ነን። ሰዎች ገን ልክ ብዙ እንዳለን ምናምን ያስባሉ። ገና በጣም ያስፈልገናል፣ ገና ብዙ ብዙ እንዲህ አይነት ነገሮችን ለመስራት በጣም እነዚህ ከብዙ ነገር ነው የሚጠቀሙት። ከንፋስ ይጠቀማሉ ከኒኩሌር ይጠቀማሉ ከኒኩሌር ፓወር ይጠቀማሉ እና በቂ የሆነ የኤሌክትሪክ ፓወር አላቸው ማለት ነው ነው አሁን እዚህ ጋር ተመልከቱ። የውስጡን እንደዚህ በዚህ መልኩ ይነግራቸዋል ቤት በመስመር እንደምትሄዱ ማለት ስሜር ማለት ምልክት ሜጃው ምልክት ቸርኒሞስ እና ዝሊንስ ይባላል። እንደዛም ወደ ተለያየ መስመር ይሄዳል ማለት ነው የመስመር እና ተመልከቱ እንግዲህ ራሱ ገና በእግር ጉዞ ተጉዘን ነው ወደ የምንፈልገው መስመር የምንሄደው። አሁን አሳያቸዋለሁ። በጣም ደግሞ ጽዳቱ ደስ ይላል። በጣም ጽዳቱ ደስ ይላል። ቸርሚን ሞስክ ዝች እና ወደ ተለያየ መስመር የሚሄድ የባቡር መስመር አለ ማለት ነው። አሁን እዚህ ጋር ታያለች። እኔ አሁን እንግዲህ ወደ ሚፈልገው ቦታ ለሚሄድ እዚህ ጋር ሴ አ ምናምን ብሏል። ሴ አ ብሎ እንትን ሊያይቷል ማለት ነው። በሙሉ በውስጥ ለውስጥ ብቻ ነው የሚሄደው፣ ወደ ላይ አይወጣም። አንድ ስቴሽን ብቻ ነው በዚህ የሚሄደው ማለት ነው። አንድ ስቴሽን ነው የሚሄደው፣ ግን እስከዛ ድረስ እንደገና ለእናንተ ለማሳየት መለሳለሁ። እኔ በዚህኛው እዚህ ጋር ባለው ነው በዚህ ጋር ባለው ባቡር ነው የሚሄደው። እዚህ ጋር ባለው ባቡር ነው የሚሄደው ማለት ነው። አሁን እዚህ ጋር ከዚህ አንድ ስቴሽን ወደ መፈልገው መስመር እሄዳለሁ ማለት ነው። ሰአቱ እዚህ ጋር ስንት ሰዓት እንደሚመጣ እና የውስጥ ባቡር መስመሩ ይህንን ይመስላል። ውስጥ ለውስጥ የሚሄደው ማለት ነው። እና ሀገሬም እንደዚህ በእንደዚህ አይነት ሁኔታ አሁን ማድረግ የሚያስፈልገው የሀገራችን መሰልጠን ካለብን በዚህ መልኩ መሰራት አለበት ማለት እና አንድ እንግዲህ ወደታችን ሌላ አለ፣ እንደገና ወደታችን ሄድ ናላቸ እዚኛው ጋር ግን በብዛት በተለይ ትራንስፈር የሚደረግበት ጋር ሶስትና አራት ደረጃ ወደታች ይገባል ማለት በዛ መልክ ነው እንግዲህ ይህን ያክል ካሳያዋችሁ፣ ይበቃል እንደገና እስተመልሼ ደግሞ ለመምጣት ይሞክራል።